ምንም መልክ ማይክሮሶፍት የሚሰሩ ኢትዮጵያውያን መቄዶኒያን ለመርዳት ብለው ገንዘብ ማሰባሰብ ጀምረዋልና አሁን እንግዲህ እንደ ለመጀመሪያ ብለው ወደ አምስት ሺህ ዶላር አስገብተዋል። አሁን አምስት ሺህ የአሜሪካን ዶላር ከሲያትል ኢትዮጵያውያን የማይክሮሶፍት ባለሙያዎች። ኧረ ተጨማሪ አለ። እስኪ ቀጥል ነውና ማይክሮሶፍት ካምፓኒ ማች የሚባል አለ። መቄዶኒያ ቻሪቲ ሆምስ ተመዝግበዋል ማይክሮሶፍት ውስጥና ካምፓኒ ማች አለ። አምስት ሺ ብር የሰጡትን ሰራተኞቹ ማይክሮሶፍት መልሶ አምስት ሺ ብር ማች ያደርጋል። ስለዚህ እስካሁን ያለው አስር ሺህ ዶላር ነው ማለት ነው። ማይክሮሶፍት ውስጥ የሚሰሩ ኢትዮጵያውያኖች ምን ያህል ይሆናሉ? እታችን ወደ መቶ ሀምሳ አካባቢ ይሆናሉ፣ በግምት እንግዲህ ይሆናሉ። በዚህ በተመዘገበው መቄዶኒያ ቻሪቲ ሆምስ በሚለው ማይክሮሶፍት ውስጥ በተመዘገበው ሰራተኞቻቸውንም እያስተባበሩ እየሰበሰብ እና ያለ ነው ዶኔሽን እንግዲህ ከእግዚአብሔር ጋር ይጨምራል ብለን ነው የምናስበው ያው ባዋጣ ነው ልክ ማይክሮሶፍት ማች ያደርጋል አንድ ዶላር ስታዋጣ አንድ ዶላር መቶ ካዋጣ መቶ ጋሽ ቢልጌት ይከተላል ማስጀመሪያ ነው ጋሽ ቢልጌት የሰሙ ቀን ደግሞ ወይ ሙሉን ዘግቻለሁ ይሆናል እኮ እሳቸው አይታወቅም እሳቸው አዎ በቀደም ደውለውልኝ አላነሳውም ቢዚ ነኝ በጣም ደስ ይላል እዛ ያሉትን ኢትዮጵያውያኖች በአጠቃላይ የልባቸውን መሻት እግዚአብሔር ይፈጽምላቸው። እዚህ አሉ እነ ሄራን እራሱ እየመረቁ ነው። እውነቱን ለመናቅ በጣም ደስ ይላል። ማይክሮሶፍት የምንወደው ካምፓኒ ነው ያለሽ ከማይክሮሶፍት ውጭ ወደ ውጭ ብለናል የሚሰሩ ሰዎች አለ በየካምፓኒ እንደዚህ እና ሜቄዶኒያን አስመዝግበው እንደዚህ አይነት ይህን ጥቅም የሚገኝ ጥሩ ነው እና ታስተላልፍ። አዎ በመላው ዓለም ትልቅ ኩባንያዎች ላይ የሚሰሩ ሰዎች ይኖራሉ እና መቄዶኒያ ግብረሰና ድርጅት ነው። ከዛ በኋላ እሱን ታደርጊ እና ለምሳሌ አስር ሺህ ዶላር አንቺ ስታዋጭ ድርጅቶቹ ደግሞ እኩል ያደርጉና ሀያ ሺህ ዶላር ያደርጉታል ማለት ነው። እና ማይክሮሶፍት የምትሰሩ ኢትዮጵያውያኖች በጣም ኮርተንባቸዋል። እዛም በመስራታችሁ ራሱኛ በጣም ደስተኞች ነን። እርግጠኛ ነኝ ይህ መነሻ እንጂ መድረሻ አይደለም። ያሰባችሁት ይሳካ። ራሱ ማይክሮሶፍት እዚህ ሀገር ቅርንጫፍ ከፍቶ ያን ኦል ለማድረግ ያብቃችሁ። አሜን፣ አሜን፣ አሜን፣ አሜን። በሲያትል የሚገኙ ኢትዮጵያውያን የማይክሮሶፍት ካምፓኒ ሰራተኞች በግላቸው አሰባስበው ያዋጡት 5000 ዶላር ላይ ራሱ ማይክሮሶፍት ካምፓኒ 5000 ዶላር ጨምሮ ከሲያትል 10000 ዶላር። ማይክሮሶፍትዬ ተብሎ እኮ ያውቅ፣ ማይክሮሶፍትዬ ገብቶ ያውቅ። በጣም ደስ ይላል። ሁሉንም አመስግኑልን። በጣም ደስ ብሎናል። ያው እንግዲህ ከጀርባችን ይሄ ስርጭት በአጠቃላይ እየተላለፈ ያለው በማይክሮሶፍት እቃዎች መሆናቸውን ለቢልጌት ነገር የለም እውነት ነው። እናመሰግናለን። መልካም ምሽት። እንወዳቸዋለን። ኑሩልን። ከልብ እናመሰግናለን። በጣም በጣም እናመሰግናለን። ደስ ሲል፣ ኧረ እንደገና እኔ ድሮም ማይክሮሶፍት ነው እኔ በነገራችን ላይ እኮ እንዲሁ ቀልብ ይወደዋል ማይክሮሶፍት፣ ከነ ትሬድ ማርኩ አይኔ ላይ ያለ እንዲህ ይላል። እኔ ተቀናቃኝ ድርጅቶች ካሉት፣ ያው እያንዳንዱ መቼም ማያጣም። እኛ ለጊዜው አፕል ነው ተቀናቃኙ። ሲልክ ነው ላኩና ደግሞ ወደ እናንተስ ጉዳዩን እንደ ቀላል እንዳታዩ በጣም ከፍ ጋር ወዳለ ደረጃ ተሸጋገ። እንዲሁ ማይክሮሶፍት፣ በነገራችን ላይ ፕሮሰሰራችንን ሁላ እንድንቀይረው ማይክሮሶፍት አደል። ደስ ይላል፣ በነገራችን ላይ በነገራችን ላይ ኮርተንባችኋል። እግር እርጥቦች ናችሁ። ዶላር በዶላር ብር በብር ያረጋችሁ ለነሰውን ይመናል